አሰላሙ አሌይኩም ወረሐመቱላሂ ወበረካቱሁ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከእኔ ጋር አልሐምዱሊላሂ ረብል አለሚን። ዛሬ እንግዲህ መርሳ ከተማ እንደምታዩት ገበያ ማለት ነው። በነገራችን ላይ ያው ቅዳሜም ባይሆን ሐሙስ፣ ሰኞ፣ ሌላውም ቀናቶች መርሳ ገበያ ነው እንደሚታወቀው ጉልቱም ቢሆን ሙልት ያለነው አታክልት ያው ይሄን ትመስላለች እንግዲህ እስኪ ያሳያችኋለሁ ሾፍ ሾፍ ታረጉታላችሁ ዞር ዞር እያሳያችኋለሁ ከተማዋ ያው ዝብርቅርቆ ወጥቷል እንግዲህ በኮሊደር ልማት ምክንያት አንድ ኮንቴነር አታገኙም ላ እኔ ራሱ ጣፍቶኝ ገበያ አካባቢ እየሄድኩኝ እንዴ ገበያው የቱ የቱ ጋ ነው ሁላ ያልኩኝ እየጠየቅኩኝ ማለት ነው ልክ እንደ አዲስ ሁል ጊዜ ነው የሚሄድበትና ግን ልክ እንዳዲስ ነው የሚመስላችሁ ቦታው ማለት ነው ወላሂ አንድ ገበያ አካባቢ አንድ ኮንቴነር አታገኙም፣ እንዳለ ሙሉ በሙሉ ነው የፈረሰውና ገበያው በቃ ክብ ሆና ብቻዋን ተቀምጣ። በዛ ላይ ደግሞ እንትኑ መናኸሪያው ታች ሌላ ቦታ ተወስዷልና የድሮ ከብት ተራ እዛ ነው ያለው መናኸሪያውና፣ እዛ ድረስ ያው በባጃጅ በእግራችሁም ፀሐዩ፣ ሙቀት ታቃላችሁ። መርሳ በጣም ሙቀት ነው፣ ያቃጥላል። ያው እዛ ድረስ እንግዲህ በእግር መሄድ በተለይ እቃ ከያዛችሁ በጣም ከባድ ነው። ያው በባጃጅ ነው ማለት ነው። በባጃጅ ውስጥ ድረስ ካስገባችሁ አምሳ ብር ነው ባጃጅ የሚያስከፍለው። በነገራችን ላይ ወላይ ትራንስፖርት ኔንጃ ኔንጃ ትራንስፖርት የኢትዮጵያ ትራንስፖርት ከሁሉም በላይ አሁን የባሰበት ትራንስፖርት ነው። በባለፈው ደሴ በሄድ በስንት ሄድኩ መሰላችሁ ሁለት መቶ ሀምሳ 250 ሲሄድ ስመጣ ሲመጣ 500 ብር ማለት ነው። ለትራንስፖርት 500 ብር ታወጣላችሁ፣ ደሴ ትሄዳችሁ። ወደ መርሳ ደግሞ ስትመጡ 100 ስንት ብር መሰላችሁ? የመጣሁት በ140 ብር ነበር የመጣሁት ጧት። ከዛ ከሰዓት ስመለስ ደግሞ ያው በመኪና ከሆነ በመቶ ብር ትመጣላችሁ። የሚገርማችው የሚገርማችሁ ድሮ እኮ? ሶስት ብር አምስት ብር ነበረ። ሱብሃናላ ቅርቡ ጊዜ እኮ ነው ኑሮ የተወደደው። አይገርምም በእኛ ጊዜ እንኳ ማለት ነው በእኛ ጊዜ ብለን የምናወራበት እኮ ደረሰ እና በእኛ ጊዜ ራሱ እስከ አምስት ብር ድረስ ነው ተወደደ ከተባለ ያውም ሶስት ብር ነው ለመርሳ ማለት ነው የነበረው። ሱብሃናላ በጣም ይገርማል። አሁን ላይ ግን መቶ ሀምሳ ብር ድረስ ትከፍላላችሁ። በተለይ ተቆራርጣችሁ የምትሄዱ ከሆነ በባጃጅ ከሆነ ጭራሽ ከዛ በላይ ነው የምታወጡት። ምክንያቱም ባጃጅ ኒኒበር ላይ ድረስ ብቻን ስለሆነ የሚያደርሳችሁ፣ ከኒኒበር ደግሞ ተፍትሹን በግራችሁ ታልፉና ከዛ ደግሞ ቀጥላችሁ ትሄዳላችሁ ማለት ነው። በባጃጅ ሌላ ወጪ እንደገና ከዛ ብሩ ይበዛል ማለት ነው። እና ውዶች ይህንን ይመስላል እንግዲህ ገበያው ከገበያው ደግሞ እየወጣሁኝ ወደ ዳር አካባቢ ስትወጡ በጣም ነው የሚያስፈራረው። ፀሐይ ፀሐይ ነው በረሃው፣ በቃ ልነግራችሁ አልችልም። ዙሪያው ያለው ጥር ያለጎ እንትኑን ገበያውን ሸፍኖት የነበረው ያ መሰለኝ፣ እስከዛሬ ጀመር ውበት ነበረው። አሁን ላይ ግን በቃ ገበያው ብቻውን ተቀምጧል። ዳርዳሩ ያለው ኮንቲነር በረሃ ሆኖ ዝም ብሎ ሜዳ ሆኖ በቃ ፈራርሰው፣ ሁሉም ነገር። በነገራችን ላይ ሁሉም አንስተዋል እቃቸውን፣ ኮንቲነር ምናምን ምናምን፣ እንጨታቸውን ሁሉም አንስተዋል። ዝም ብሎ ቦታው እንደ መደልደል ነገር ብሎ ያው እንትን ብሏል፣ በቃ ዝም ብሎ ሜዳ ነገር ሆኗል እና ታጥሯልም በቆርቆሮ ብቻ፣ ያው ድንግርግር ነው የሚላችሁ ልክ እንደ አዲስ ከተማ። በነገራችን ላይ ደሴ ራሱ እንደዚህ በሚታደስ ሰዓት። በጣም ነበር ምስቅልቅል አወጥቶ በጣም ነበር የሚያስጠላው፣ እና በኋላ ግን በቃ ማሻአላ መናኸሪያው ራሱ በጣም አሪፍ ሆኖ ነበር የተሰራው። ሲያምር ብታዩት በቃ ደስ ይላል፣ ሁሉ ነገር አሪፍ ሆኖ አምሮበታል። እና መርሳ ደግሞ እንደሚያምርባት ተስፋ እናደርጋለን። እንግዲህ አንድ ነገር መቼም ሊጠራ ሲል ነው ውሃ የሚደፈረሰው ይባላል እና ሊያምርባት ነው። አሁን እንደዚህ ብትፈራረስም ኢንሻላ ተስተካከላልኝ ብለን ተስፋ እናደርጋለን። እንግዲህ እና ኢንሻላ ይስተካከላላችኋለሁኝ። ሌላው ነገር ደግሞ ይሄ አዲሱ ቀሚስ ማለት ነው፣ ብዙ ጊዜ ዩቱብ ላይ የሚተዋወቀው ቀሚስ። እኔ እስኪ ሌዩ ና እስኪ ዋጋ ልጠይቅ ብዬ ነበር። እነዚህ ቀሚሶች ማለት ነው በዲዛይን በጣም ነው ዩቱብ ላይ በሾርት ቪዲዮ የሚተዋወቁት ማለት ነው እና ዋጋቸው 5900 ሚል ነበር የሰማሁት ዩቲብ ላይ በቪዲዮ የተለቀቀ ማለት ነው። እዚህ ጋ ግን ዋጋው 5500 ጣርተው መጨረሻ ዋጋ 5000 ነው የሚሸጡት እና እንዴት በዩቲብ ዋጋው ጨመረ የሚለው ነገር ጥያቄ ሆኖብኛል። ልብሱ ምናልባት ይለያይ ይሆን እንዲ እንግዲህ እኔ አልነካሁትም። ይሄን ግን በአካል እያየሁት ነው። ቀዩ ከለር እንደምታዩት፣ ይሄ ፒንኩ ከለር እና ነክቼ ምናምን አይቼዋለሁኝ ትንሽ እንደ ሸካራ ነገር ነው። ግን እኔ አልገባኝም። ልብሱ ይለያያል የምታውቁ በዚሁ አጋጣሚ ጠቁሙኝ ማለት ነው። ያው ጉፍታው አለ አንድ ላይ ነው ከጉፍታው ጋር የሚሸጠው እና ልብሶቹ እንደዚህ ናቸው፣ ሸካራ ናቸው። ግን መጨረሻው ዋጋ ጋር 5000 ብር ነው ማለት ነው። እዚህ ጋር ዩቲዩብ ላይ ግን 6000 ወይም ደግሞ አምስት ሺህ ዘጠኝ መቶ ነው ዋጋው እና እንዴት እንደሆነ አልገባኝም። የልብሱ ልዩነት አለው ወይ የሚለውን እስኪ ብትነጉኝ ጥሩ ነው። በዚሁ አጋጣሚ ሌላው የህፃናት ጫማ ወይኒ ባለው ላይ ለልጆች ጫማ ልገዛ ነበረ። በጣም ተወዷል። በቃ ከሶስት መቶ ብር በታች ጫማ አታገኙም፣ ለህፃን ልጅ ማለት ነው። እና ብቻ ያው ይሄ ምንድን ነው የሚባለው ኤርግ እንደሆነ በረባሶ፣ በፊት በረባሶ እንለው ነበረ ይሄን ጫማውን ኤርጌንዶ የሚባለው አሁን ላይ ደግሞ ማለት ነው። እሱን ጫማ ነው፣ ይሄ እንደምታዩት የህፃናት ጫማ ነው። ያው ሶስት መቶ ብር ነው እንግዲህ ሁሉም አይነት ለትንሽም ልጅ ግዙ፣ ለትልቅም ሶስት መቶ ብር ነው። ትንሽ ያው ዲዛይኑ ቀር ያለ አዲስ የመጣ ዲዛይን ምናምን ለኢዱ እነዛ ከሆኑ ያው ትንሽ ከሶስት መቶ ብር ይጨምራሉ እና የጫማ ዋጋ ይህን ይመስላል። እላችኋለሁ እስኪ አዲስ አዲስ መረጃ ላጋራችሁ ብዬ ነው። ሌላው ነገር ደግሞ ወደ ውጭ እንደዚህ እየወጣሁኝ እስኪ ከገበያው እየወጣሁኝ ነው ያለውን ነገር ከገበያው ውጭ የማሳያችሁ ይሆናል ማለት ነው። በዚሁ አጋጣሚ ደግሞ ብዙ ጊዜ ያው ወደ መርሳ እየሄድኩኝ ወይም የመርሳን ገበያ ምናምን ስቀርጽ ወይ ደግሞ ለሆነ ነገር ስለምሄድ፣ በነገራችን ላይ ውርጌሳ ላይ ባንክ ቤት እስካሁን ድረስ አልተከፈተም። ባንክ ዝግ ነው እና ብዙ ሰው ወይ ውጫሌ ነው ወይ መርሳ ነው የሚሄደው። እና እኔ ደግሞ የሚመቸኝ ወደ መርሳ ነው የሚሄደው እና እዛ ስለምቀርጽ ምናምን ነው እንጂ የመርሳ ልጅ ነሽ ወይ ምናምን የምትሉ ልጅ ልጆች ያላችሁ፣ እኔ የወርጌሳ ልጅ ነኝ። ያው መርሳ ሄዳለሁኝ ብዙ ጊዜ፣ ለዛ ነው። እዚያ አካባቢ በጣም ብዙ ኮንቲነሮች ነበሩ። ይሄ እንግዲህ ወደ ውጭ እየወጣሁኝ ነው እንደምታዩት፣ ወደዛ ያለው እንትኑ ነው። ይሄ መናኸሪ የነበረው ማለት ነው። ያው እንደምታዩት ባዶ ሆኗል። ባዶ በቃ አያስጠልቶበታል። በነገራችን ላይ በጣም ነው እንትን የሚለው በቃ ፍርስርስ ብሎ ምናምን እንደዚህ በረሃ ሆኖ በቃ ባው ብሎ በቃ ገበያው ብቻዋን ሳርክል ሆና ብቻዋን ገበያው የት ተራው ራሱ አንዳንዱ ቦታ እንትን ያስለቀቋቸው የሉም ሰዎቹ ማለት ነው እና እዛ አካባቢ የሚሸጡ ሰዎች የት ናቸው ምናምን ብላችሁ ነው የምትጠይቁት። ቦታ ቀይረው ምናምን ማለት ነው። ላይ ከተማ አካባቢ ደግሞ እንደ ፍራፍሬ ነገር እንትን፣ ሀብሐብ ሙዝ፣ ምናም የሚሸጥበት ራሱ ወደ ታች ወርዶ ሌላ ቦታ ሆኗል እና ምስቅልቅል ብላለች። ሌላ ቦታ ሌላ ከተማ የሄዳችሁ ነው የሚመስለው ጀምር ማለት ነው እና ከተማው ደግሞ ይህንን ይመስላላችኋለኝ። እንግዲህ ውዶች እንሻላ በጣም አምሮባት እንደምናያት ደግሞ ተስፋ እናደርጋለን ማለት ነው ያው እንደምታዩት ዛሬ ቅዳሜ ነው ገበያው በቃ ገበያ አይመስልም የድሮ የምታውቁት መርሳ ያ ብዙ ሰው ያለበት ያ ንጃ ብዙ የፈለጋችሁትን ነገር የምታውቁበት ቦታ ያለበት አይደለም ጠይቃችሁ የት ነው እንደዚህ የሚሸጠው እንደዚህ የሚሸጠው እንደገና እንደ አዲስ ማለት ነው አዲስ ከተማ ሆናለች ያው እንግዲህም እንደምትስተካከል ተስፋ አለኝ ማለት ነው ውዶች፣ የዛሬ ውሉ ይሄንን ይመስል ነበረ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁንም እንዳትረሱ። በቀጣይ ቪዲዮ ለእናንተ ይጠቅማል ብዬ ያሰብኩትን ይጀላችሁ እስከመጣ ድረስ አላህ ሰላማችሁን ያብዛው፣ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።